ስቲድ በመኪና ሄደ በመኪና ምትመለሰው የራሴ ሹፌር ነበረኛል። በቃ ከቤት ወደ ጂም ትምህርት ቤት ያደርሰኛል። ወደ ጂም ወስደኛል ወደ ወደ ሙቪ ማየት ምግቢያ መጣለኝ ነው። እኔም ሹፌር ነበረኝ፣ የፈለኩት ቦታ እግር ነው ስሙ እግር ነው። ምንድን ነበር የሚሰሩት ቤተሰቦች እንደዚህ ዌልዝ የሆኑት? ሆቴል አላቸው፣ አዲስ አበባ ቦታዎች አላቸው። ብዙ ሆቴል አለ እዚህ ነው ግን አብሮክ ያሉት ተማሪዎች ኦልሞስት ተመሳሳይ ከሆነ ኬሶች ስጋ ተማሪዎቹ ያን ያህል አንተ አፎርድ የምታደርገው ለማረግ የማይችሉ በጣም ጋፕ ነበራቸው። ለዛ ነው ለዛ ነው ታርጌት የደረግኩት። ስ እውነት ለመናገር የሚሰጠኝም ብር ያን ያህል አልነበረም። በቃ በጣም አልቅሼ አናድጄ ካልሆነ ቤተሰብን ኢቨን ያቺ የማገኛት ብርም ስቲል ታርጌት ያስደረገኝ ነበረ። ትስ ትልቁ ብሎክ ስካሁን የነበረው ገንዘብ በቃ ገንዘብ